ብዙ የምንልበት ነው። በኩራት ብዙ የምናወራበት ነው። ከሞተበት ነው ግድቡ የተነሳው። ይ አድዋና ካራማራ ኢትዮጵያዊ እንደሆኑት ሁሉ ታላቁ ህዳሴ ግድብም ሳፊ ወይም ደግሞ ንጥር ኢትዮጵያዊ ነው ብያምናለሁ። በነገራችን ላይ በአባይ ላይ የሚሟገቱ ጀግና ልጆችን ካያችሁ ማንም መርጧቸው አይደለም፣ ፕሮፌሽናቸው ማለት የምርም ታላቅ ቀን ነው። መጋቢት መጋቢት ሀያ አራት የሆነው በጣም በምክንያት ነው ብዬ እላለሁ። ወዴ ምክንያቱም መጋቢት መጋቢት ሀያ አራት የውጭ ጥናቶችን መቶ አመት መቶ ሀምሳ አመት ወደኋ ላይ ናቸው ታዩ። በላይኛው ተፋሰስ ላይ የነቀ ሀይል ወይ ደግሞ የነቀ አመራር የመጣ ቀን ጠላቶቻችን ማለት ተቀናቃዮቻችን አሁን ነገር ስንጠቅሰው ጥናቶቹ ያበቃላቸዋል የሚል ስጋታቸውን ጭምር መቶ ዓመታት ተሻግረው ያጠኑበት ነው። እንግዲህ መጋቢት 24 እዚህ ታላላቅ አምባሳደሮች መካከላችን ይገኛሉ። በውሃ ላይ ትልቅ ጥናት የሰሩ ምናከብራቸው ሰዎች በሙሉ መካከላችን አሉ። እነሱ የሚያውቁት ከምናቀው በላይ በፈተና ውስጡ ያለፉ ናቸው። ሊነግሩን ይችላሉ። በብዙ መልኩ ይህ መጋቢት 24 የመጣው የለውጥ ኃይል አመራር ጊዜ ያሉት በግድቡ ላይ የተሳተፉትን ጨምሮ ጽፈት ቤቱን ጨምሮ ለሀገሪቱን መሪ ጨምሮ በከፍተኛ ሁኔታ መጡ ከተባለ ለዚህ ለህዳሴ ግድብ ፕሮጀክት ወይ ደግሞ አሁን ለደረሰበት ወደ ፍጻሜ ምዕራፍ ለመድረስ ነው ብለን ማንሳት እንችላለን። ብዙ የዲፕሎማሲ ጫናዎች እናነሳቸዋለን። በኋላ ፕሮጀክቱ ላይ ያሉ ፈተናዎች ይነሳሉ። ከሁሉ በላይ እንደ ሀገር አብይ ስትራቴጂ እና ግራንድ ስትራቴጂ ለመጀመሪያ ጊዜ የሁለቱ አብይ ስትራቴጂ ብላ እንደ ሀገር ለመጀመሪያ ጊዜ ኢትዮጵያ መቅረጽ ያለችው በዚህ ጊዜ ነው። ወይ ደግሞ በያዝነው ወር ላይ በይፋ መመረቁ ታስታውሳላችሁ። ብዙ የምንልበት ነው። በኩራት ብዙ የምናወራበት ነው። ልክ እንደነቃው ኃይል ሁሉ ወይ ደግሞ የነቁ አመራሮች አሁን መድረጉ ላይ እንደሚመጡት ሁሉ የነቃ ዜጋም እንደ ሀገር ያስፈልገናል ማለት ነው። ኢትዮጵያ ከነቃች ብለው መቶ ሃምሳ ዓመት ወደ ኋላ ሄደው ያጠኑ ኮሪያኖች ናቸው። ጥናቱ የሰሩት ለምሳሌ የጠቀሱትን የጠቀሱት ጥናት ካደረጉ እኛስ ብለን ማሰብ አለብን። እና ክቡራን እንግዶች በመካከላችን ትለያላችሁ። ከምንም በላይ ደግሞ ስለ ክቡር ውሃ ስለ ህዳሴ ግድብ እናወራ ስለ ተገናኘን ህዳሴ ግድብ ልናከብር ብቻ ሳይሆን ህዳሴያችንን ጭምር ልናከብር ጽህፈት ቤቱም ወደ ህዳሴ ወደ ህዳሴያችን ማስተባበሪያነት ማደግ አለበት ብዬ አስባለሁ። እነ ኢንጂነር ክፍሌ አምባሳደሮቻችንም እንዲሁ የህዳሴያችን አምባሳደር ናቸው ብዬ አምናለሁ። ስለዚህ ዛሬ በአስራ ሦስት ዓመታችንን እያከበር እንደምንገኘው በዚህ አስራ ሦስት ዓመት ውስጥ በዲፕሎማሲው ዘርፍ እንዲሁም በማስተባበሩና በፕሮጀክቱ የገጠሙን ጉዳዮች ምን ይመስላሉ የሚለውን ለማየት ጋቢት 24 ህዳሴ ግድብ መሰረት ድንጋይ መጣልና ልክ ዛሬ ስድስተኛ ዓመቱን የሚያከብረው ለውጥ መገጣጠሙ በጣም በብዙ ምክንያት ቃል በቃል እንደምትሰሙት ከሞተበት ነው፣ ግድቡ የተነሳው። ይ ስለ እኛ ስለነ ግብፅ ሌሎቹ እነ እንግሊዝ እነ ኮሪያ የሚያጠኑበት ዘመን ከዛ ጸጥታው ምክር ቤት በውሃ ጉዳይ ላይ 12 የጠራ ማለት በምንጠጣው ውሃ ላይ ምን ያህል ዓለም ብጭቋችን ለመቆጣጠር እንደሚፈልግ ማሳያ ነው። እሱ ብቻ አይደለም። ፊት ለፊቴ እና ኢንጂነር ሀብታሙ አሉ የበለጠ ምስክር መሆን ይችላሉ። ከኢሪጌሽን ጀምሮ ግብርናው ላይ አሁን በስፋት እየሰራ ያለበት ከዛ እንደሳቸው ያሉ በእውቀት ውሃ ላይ የሚሰሩ የሚሞግቱ ሰዎች የመጡበት ብዙ የተደረገበት ነው። ህዳሴ ግድብ እንግዲህ ከዚህ ባሻገር በጣም በብዙ ሰዎች የተጎበኘ ነው። 3 ሺህ ሰው በላይ ይባላል። እንዲሁም ትልቅ እንግዲህ ከኛ 5 ስድስት እጥፍ በላይ ውሃ አላቸው የሚባሉትና ኮንጎ አይተው የተቀረሙበት ግድብ ነው። ብዙ ስኬታችንን የምናነሳበት ነው። ጉዳዩ እኮ ህዳሴ የጀመርነውን ግድብ እንዳትገነቡ አይደል ህዳሴ ውስጥ ያለው እውቀትና ከዛ ከህዳሴ ባሻገር ሌላ ስራ እንዳሰሩ ህዳሴን ያመጡ በረከቶች ላይ ጭምር ነው። ድርድሮቹ ላይ እየቀረቡ ያሉ ነጥቦች እና አንድ ግድብ ወይ ደግሞ ህዳሴን የመገንባት ጉዳይ አለ። ሚዲያው በተለይ ሰንፏል። ለዛ ነው ሚዲያው ወክዬ ነው የማወራው። ሚዲያው ነው ሞቅስ አለው። ሚዲያው ሰንፏል ሰርቷል ይባላል። ግለሰቦች በራሳቸው ጥረት ነው የሚሰሩት። ነገራችን ላይ ባባይ ላይ የሚሟገቱ ጀግና ልጆችን ካያችሁ ማንም መርጧቸው አይደለም። ፕሮፌሽናቸው ማለት ጋዜጠኛም አይደሉም። አንዳንዶቹ አማርኛም አይችሉም በሚገርም ሁኔታ የኢትዮጵያ ቋንቋ አይችሉም፣ የትኛውንም ቋንቋ እና በራሳቸው ጥናት የሚያደርጉት ነው። ብዙ ስብራቶች አሉ። እና በተለይ እንደ ሀገር ህዳሴ ምንድን ነው? ህዳሴ መቀነቷን ፈታ አስፓልት ላይ አዋራ የጠረገች የምታደር ሴት ምን አገባኝ ብላ ትችላለች። ኖ ረለው ያገባኛል ብላ ለኢትዮጵያ ህዳሴ ግድብ አይደለም ለኢትዮጵያ ህዳሴ ባህረቧን ማረቧን የፈታች አለችው። ስለዚህ ኢንጂነሮቻችንም አሁን ወደ ኢትዮጵያ ህዳሴነት ማስተባበሪያ ጽህፈት ቤቱም የኢትዮጵያን ህዳሴ ወደ ማስተባበር ነው፣ የህዳሴ ግድብ አይደለም። በቃ አለቀ። እሱ እሱ የመቻላችን ምሳሌ ነው። እሱ ያንን የምናይበት ነው። እና ወደዛ ማደግ አለብን ብዬ አስባለሁ። የምናዋጣው ለምንድን ነው ብለንም መጠየቅ አለብን። እያዋጣን ያለ ነው በቅነታችን እየፈታን አለን ብለን የምንሞግተው አቅር በአግባቡ አላዋጣን የምንለው ብሩን ሳይሆን ቅድም ፍቅርተ እንዳለችው ልባችን፣ ቲንኪንግ አስተሳሰቡን ነው የምናዋጣው። እና ለህዳሴያችን ለምን እንደምናዋጣው የምናዋጣው ካልገባን እየከሰርን ነው። ለግድቡ ለውሃ ብቻ አለ እዛ ውስጥ ያለው ነገር በሙሉ ነው። እና እዚህ እነኝህም የምናከብራቸው ባለሙያዎችና ተቋሞቻቸውን ወክለው ሰፊ አይባልም። በእርግጥ ስለ ውሃ ስናወራ ውለን ብናድር ሆነን ያለን ውሃ ነው። በቃ ያለን ውሃ ነው። ዓለም የሰው ልጅም ያለው ውሃ ነው። የታሸገ በጭ ነገር ብናይ የለበስ ነው ምናምን ያያችሁ ከሆነ እያንዳንዳቸው በጣም ብዙ ሌትር ውሃ ፈጅተዋል። የምንጠጣው ግማሽ ሌትር የማይሞራው ከውሃ አራትና ሶስት ነጥብ ምናምናም ሌትር በላይ ውሃ ያባክናል፣ ይፈጃል ሳይሆን ያባክናል። እንግዲህ ግድቡ ልንኮራበት በሚገባው ልክ ሊያምንም ይገባል። ፈጃል የተባለው ጊዜ ፈጃል የተባለውን ገንዘብ ስናስብ እዚህ ዶክተር ጌድዮን ፍለፊት ያሉ እንዳልኩ፣ እነዚህ አዳራሽ ውስጥ ያሉ ሰዎች ፊት ስለ አባይ ማውራት ይፈደል። ስለዚህ እንደ ጋዜጠኛ እንደ አንድ ዜጋ ባውራ ነው የሚሻለው። ስለዚህ እሱም ሊያምን ይገባል። ስለዚህ የትኛውም ፕሮጀክት ላይ ያልፈሰሰ ሀብት ነው። እዚህ ላይ ያፈሰስን ነው። የሰው ሀብት ከፍለንበታል። ከአሜሪካ እስከ አፍሪካ ከአውሮፓ እስከ መካከለኛው ምስራቅ የተቃውሞ ማዕት ነው የዘነበብን። በጠራራ ፀሐይ ተከሰናል። በአደባባይ ተዝቶብናል። እርዳታ ፈጽሞ ተከልክለናል። ይህ ሁሉ ሆኖ እንግዲህ ያው እንዳልኩት መጋቢት 24 ትክክለኛ ቀን በመሆኑ ለደኛ በህዝባችን ጽናትና የለውጥ ኃይሉ በወሰደው እርምጃ የግድቡ እንግዲህ 95 ከመቶ በላይ ተጠናቋል። አሁን ቢበዛ በአንድ ዓመት ጊዜ ውስጥ ግንባታው ሙሉ ለሙሉ ይጠናቃል ብዬ እንደንድ አንድ ዜጋ ባለኝ መረጃ እናገራለሁ። ሌላ ታላቅ ፕሮጀክት ይጀመራል። ተቃውሞ ይጀመራል። ግንባታው ይቀጥላል። ተቃውሞ ይቀጥላል። ግንባታው ተጠናቆ ይመረቃል። የህዳሴ ግድብ ግንባታ እንዲህ ነበር የሆነው። የሌሎች ፕሮጀክቶች ግንባታ፣ የኢትዮጵያም ግንባታ ከተቃውሞ ጋር፣ ከጫጫታው ጋር ይቀጥላል። ታላቁ የህዳሴ ግድብ ኢትዮጵያ ለመበልጸግ የምታደርገው ትትክክለኛ ትክክለኛ ትግል ምሳሌ ነው። ግድቡ ያልቃል። ልማቱ ይቀጥላል። ኢትዮጵያ ያለ ጥርጥር ትበለጽጋለች። በልጽጋም ግን ልማቱ ግድቡ ግብግቡ ይቀጥላል። መጨረሻችን የሰማይ ዳርቻ ነውና፣ ካራማራ እንዲህ አይነቱን አንድነት የዚህ ኢትዮጵያዊነት ሌላ ምሳሌ ነው። የታላቁ ህዳሴ ግድብ እንደዚያው ምሳሌያችን ነው። አንድነታችን ጥቡ ምሳሌ ነው። አድዋና ካራማራ ኢትዮጵያዊ እንደሆኑት ሁሉ ታላቁ ህዳሴ ግድብን ሳፊ ወይም ደግሞ ንጥር ኢትዮጵያዊ ነው ብያምናለሁ። አድዋ በምኒልክ ዘመነ መንግስትና በዚያው ጊዜ ህዝብ የተገኘ ድል ነው። ካራማራ በኮሎኔል መንግስቱና በዚያው ጊዜ ህዝብ የተገኘ ድል ነው። ታላቅ ህዳሴ ግድብን አፄ ኃይለሥላሴ አቅደውት፣ አቶ መለስ አስጀምረውት፣ አቶ ኃይለማርያም አስቀጥለውት፣ ዶክተር አብይ አህመድ ከሞተበት አንስተው ጭምር ያጠናቀቁት የአፄው ዘመን ህዝብ፣ የደርግ ዘመን ህዝብ፣ የኢህአዴግ ዘመን ህዝብ፣ በብልጽግናው ዘመን ህዝብ ከመንግስት መንግስት፣ ከትውልድ ትውልድ ተቀባብሎ ታግሎ ያሳካው ታሪካዊ ደማቅ አድዋችን ነው። ንጉሥ ይሁን ባላባት፣ ወታደር ይሁን ታጋይ፣ ፊውዳል ይሁን ካፒታሊስት፣ ዴሞክራት ይሁን ሪፎርሚስት፣ ኢትዮጵያ እንድትሻሻል ሁሉም ያላቸውን ጠጠር የወረወሩበት ታላቅ ደማቅ ድላችን ነው። ታላቁ ህዳሴ ግድብ ይህን ትልቅ ትምህርት ሰጥቶናል። ጠቅላይ ሚኒስትሩ እንዳሉት እድገት የትውልድ ቅብብሎሽ ውጤት ነው። ተቀባብለን እጅረጅ የተያይዘን ኢትዮጵያን ወደ መጪው ዘመን ብልጽግና እናሻግራት ስል እንደ አንድ ዜጋ ተናገር የመደኩ እንደመድማለሁ። እነህ ጀግኖቻችን ታጋዮቻችን፣ ምልክቶቻችንን እጅግ በጣም አድርጊ ያመሰግናሉ። ሰጡን ጊዜ እዚ ውስጥ በጣም እናከብራቸው። በዚህ ጉዳይ ላይ ተጋሉ የሚያደርጉ ምሁራኖች፣ አክቲቪስቶች፣ ጸሐፊዎች አሉ ባለስልጣናት፣ እንዲሁም ወጣቶች፣ ሌሎች በስራው ላይ የተሳተፋቸው በሙሉ አብሮነታቸውን እጅግ በጣም አድርጊ ያመሰግናለሁ።